ሰላም ውድ የኤፍሬም ቴክ ኢንፎ ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? በክፍል ሁለት እና በክፍል አንድ ላይ ጥሩ ትምህርት እንዳገኛችሁ ተስፋ አደርጋለሁ። በዛሬው ዕለት ደግሞ ኢሜይላችን ሀክ ተደርጓል አልተደርጎ የሚሉትን እንዲሁም ደግሞ ኢሜይላችን ሀክ እንዲደረግ የሚያደርጉ ምን ምን አክቲቪቲዎችን ስናደርግ ነው የሚለውን እናያለን። በመጀመሪያ ኢሜይላችን ሀክ መደረግ አለመደረጉን አንደኛ ኖቲፊኬሽን ሊደርሰን ይችላል። በኢሜላችን ሪሲት ሳንጠይቅ ኢሜላችን፣ ፓስወርዳችን ለምሳሌ ጠፍቶብን አዲስ ፓስወርድ ክሌ ለማድረግ ስንል ሪሲት እንለዋል እና ወደ ኢሜላችን ኖቲፊኬሽን ይገባልናል። ግን እኛ እሱን ሳንጠይቅ ወደ ሞባይላችን ኖቲፊኬሽን ከገባና ና ሞባይል ሪሴት ጠይቀን ከነበረ የሆነ ሰው ኢሜላችን ሪሴት አድርጎ እንደገባ ኖቲፊኬሽን ይደርሰናል ነው እንደዚህ ግን ስናደርግ ምንድን ነው የተለያየ እንደዚህ ሀክ እንድንደረግ ወይም ደግሞ ማንኛውም ሰው በሶሻል ሚዲያዎቻችን፣ በቴሌግራም፣ በዋትሳፕ ማንኛውም ሊንክ ሲልክልን የማናቃቸው ሰው ከሆነ ቀጥታ የሚልኩልን ሊንክ እስካላመናቸው ድረስ ያን ነገር መክፈት የለም። ምክንያቱም የምንከፍታት ሜል እያንዳንዷ ነገር ወደ ተለያዩ ችግሮች ወይም ደግሞ የሜላችን ሀክ እንዲደረግ ተጋላጭ አድርገናል ነው። ስለዚህ ከዚህ እንደዚህ አይነት ነገሮች ለመረቅ አንደኛ የማናቃቸውን ሰዎች ሁሉ የሚላክ ሊንክ መክፈት የለብንም። በአንዴ እንኳ ባይሆን በሂደት ያንን ሊንክ ስንከፍተው ቀጣይ ብዙ ፕሮሰሶች አሉ። ፓስወርድ አስገባ፣ ያኔ ፓስወርድ አስገባ ማለት ቀጥታ ለኢሜይላችን ለሰዎች አስረክበናል ማለት ነው። ስለዚህ የማናቃቸው ሊንኮች በዋናነት መክፈት የለብንም። በጣም የማናምናቸው ላይ መክፈት የለብንም። ስለዚህ ስለሱ አሁን ኢሜላችን ሴፍ ነው አይደለም የሚለውን በሂደት ደግሞ ቼክ እናደርጋለን ማለት ነው። እሺ ወደዛ እንገባለን ቀጥታ ማለት ነው። መጨረሻ ልክ ፕሮሰሱን እዚህ ጋር አሳያችኋለሁ። ዲስክሪፕሽን ላይ ደግሞ ሊንኩን አስቀምጥላችኋለሁ። ያ ሊንክ ከፍታችሁ ኢሜላችሁን አስገብታችሁ ደግሞ የእናንተ ሴፍ ነው አይደለም የሚለውን ከፍታችሁ ቼክ ታረጋግጣላችሁ ማለት ነው። እያስቸገረው ካለ ደግሞ በኮሜንት ላይ አስቀምጡልኝ። ዛሬ አስቀምጥላችኋለሁ ማለት ነው። የመጀመሪያው እዚህ ጋር የምትታያችሁ ዌብሳይት ነች። እሱን አስቀምጥላችሁ ታች ላይ እጅ ማለት ነው ሀቫይ ቢን ፖውንድ ዶት ካ የምትለዋ ይሄ ኢሜላችን ቸክ የምናደርግ ነው። ስለዚህ ይሄን ሊንክ ኮፒ አድረግና ቀጥታ ወዴት ነው የምገባው? ኢሜይሎችን እያስገባሁ ቸክ አደርጋለሁ። ቸክ ሳረግ ኢሜይል ሀክ ከተደረገ በቀይ ነገር ያሳየኛል። ወይም ደግሞ ነጻ ከሆነ ዳታ ብሪች ወይ ደግሞ ዳታ ካልተመዘበረና እስካሁን ሴፍ ከሆነ ደግሞ በአረንጓዴ ምልክት የሆነ ጽሁፍ ያስቀምጠኛል ማለት። ስለዚህ ይህን ሊንኩን ቀጥታ አሁን ከፍተዋለሁ ማለት ነው። ይሄኛውን አስቀምጥላችኋለሁ። ከዛ እናንተን በእሱ ሂደት ኢሜይላችሁን ታስገባላችሁ። አሁን ሀቭ አይ ቢን ፖውንድ ይላል። ቸኪሪ ኢሜይል አድሬስ ኢዝ ኢን ዳታ ብሪች ማለት ዳታ የተመዝብረ አልተመዝብረ የሚለውን ነገር ማስቀ ስለዚህ የኢሜይል እንጻፍ ይላል እኔ የራሴን ኢሜል አስቀምጣለሁ። የትኛውን ብዙ ኢሜል አለ። ለምሳሌ ይሄኛውን ይሄኛውን ጻፍኩኝ። ከዛ ቼክ ይችላል። ኦኬ ቼክ ላድርገው። ያ ስለዚህ ምን ይላል? ኢሜል ብሪጅ ሂስትሪ ታይም ላይን ኦፍ ዳታ ብሪጅ አፌክትድ ዩር ኢሜል አድሬስ ኦኬ፣ እዚ ጋር መጥቶላችኋል። ዳታ ብሪጅ ዚሮ ያ ማለት ይሄኛው ኢሜል እስካሁን ምንም አይነት ዳታ ያልተመዘበረም፣ ካክ አልተደረገም፣ ሴፍ ነው በአረንጓዴ ምልክት አስቀምጦልኛል ማለት ነው። ስለዚህ እናንተም ይሄኛውን ገብታ ቸክ ታደርጋላችሁ። ሌላም አንድ ሌላ ኢሜል አስገብቼ ሸክል አድርገው ባለፈው አጋጣሚ ላይ አንድ ጓደኛዬ ይህን አጋጣሚ ያስተማረች ነው። ቼክ አድርጉ ስንልና ሲያደርገው የአብዛኛው ተማሪ ሀክ እንደተደረገ ነው የደረስንበት ና መጠንቀቁ በጣም አሪፍ ስለሆነ ማለት ነው። ምክንያቱም ሀክ ተደረገ ማለት በእኛ የሚል ተጠቅመው ለጓደኞቻችን፣ ለ በአጠቃላይ ለተለያዩ ካምፓኒዎች እኛን ስም በአልተፈለገ ነገር ስማችን እንዲጠፋ እና ደግሞ ህገወጥ ነገሮችም ሊሰራበት ይችላል። ስለዚህ መጠንቀቁ በጣም አሪፍ ነው ማለት ነው። ሁለተኛውን ኢሜይል ቼክ እያረኩ ነው። ያ ስለዚህ ሁለተኛው ኢሜይልም ሴፍ ነው ማለት። ስለዚህ ዳታ ብሪች፣ ጉድ ኒውስ ኖ ፖውንድ ፋውንድ ዚስ ኢሜይል አድሬስ ወዘንት ፋውንድ ኢን ኤኒ ኦፍ ዘ ዳታ ብሪችስ ሎድድ ኢንቱ ሀባይ ቢን ፖውንድ። የትኛውም ዳታ ማለት ደግሞ የእነዚህ ሀክ ውስጥ ወይም ሀክ ተደረገ የተደረጉ ኢሜሎች ውስጥ ተካቶ አይደለም። ሴፍ ነህ እያ ላይ ነው። መጨረሻ ላይም ያን ነገር ልኮልኛል ማለት ነው። ስለዚህ እናንተም ሊንኩን ዲስክሪፕሽን ውስጥ አስቀምጥላችኋሉ። በዚህ ሂደት የራሳችሁን ኢሜል ቶሎ ቶሎ ቸክ ማድረግ አለባችሁ ማለት ነው። በሌላ ክፍል በቀጣይ ሰምንገናኝ፣ ቸር ሰንብቱልኝ። ሊንኩንም ከስር አስቀምጥላችኋሉ ማለት ነው።